ይህ ሁሉ ወፈ ሰማይ በልቶ የሚያድረው ባንተ ነው። ይህ ሁሉ ወደ ባሻ ጨርቁን ጥሎ ያልሄደው፣ ይህ ሁሉ ምስኪን እንባው የሚታበሰው ባንተ ነው። አፍቅሮ ጥላቻን አምኖ ክህደትን የሚያስተናግደው፣ እንደገና ወደ ቀልቡ የሚመለሰው ባንተ ነው። ለቤተ ሰሪው ምሰሶውን የምትይዝለት፣ ጠባቂውን የምትጠብቅለት፣ ለአፍቃሪው ፍቅር የምትሰጠው፣ ሰውን ለልጁ ደግ ያደረግከው፣ ይህ ሁሉ ባንተ ነው። በአደጋው ውስጥ በሰላም የምንጓዘው፣ በሞት ለሀገር ውስጥም የምንጠበቀው፣ በድካም ህይወት ዛሬም አለው የምንለው ባንተ ነው። ተታደጉ የማይሞተው ጎዳና የወደቀው እንቅልፍ የሚያገኘው ባንተ ነው። የጨለመው ቀን እየፈካ ተስፋ እንደገና የሚያበራው ባንተ ነው። ያለ አጥር የምንጠበቀው፣ ያለበርም የምንከለለው፣ አማኑኤል ሆይ ባንተ ነው።